ግልጽ ነበረ። የለም ማለትም ይችላል እኮ፣ ምንም ችግር የለውም። የለም ማለት የለም ከሌላ ባይብል ክፍል ግን ስለ ስላሴ የሚያስረዱ ክፍሎች አሉ፣ እነሱ ጋር መቀጠል እንችላለን ማለት ይችላል። እና ግልጽ ነበረ ጥያቄው። ያው እንደውም እኔ ብዙ ትወያያላችሁ ብዬ ነበር የጠበቅኩት። እና እንትን አለ በሉ፣ ቀጥሉ አሪፍ ነበረ። ግን ጉየታችሁ ያው ኦርቶዶክስ ከገጠር ላንተ ነው የሚሆነው። ያው ኦርቶዶክሶች፣ ኤልሳ፣ አቤት እንዴት ናችሁ? ደህና ነሽ? ከዛ በፊት መሐመድ፣ አንድ ከዛ በፊት እዚህ ያላችሁ ሁላችሁ አንድ ቪዲዮ አለ። ልክ ግቡና፣ መጀመሪያ የምታዩት ቪዲዮ አለ። ሼር ሪፖስት አድርጉ ወደ ሁላችሁም ግቡና ፕሮፋይሊን ትጫናላ ፕሮፋይሊን ትጫናላችሁ ዘ መጀመሪያ ላይ የምታገኙት ቪዲዮ አለ እሱን ሼር ሪፖስት እና አድርጋችሁ ዜምታችሁ አንድ ወቅት ጻፉ ሁላችሁም ቀጥለ ሙሐመድ እሺ እሺ እንሳ እንከና እኔ አሁን ምና ምነግራችሁ በመጽሐፍ ቅዱስ ልከራከራችሁ አልፈልግም ምክንያቱም እንቋችሁን በእርያ ፊት አትጣሉ ይላል የእናንተ መጽሐፍ ከግራ ወደ ቀኝ የተረጎማችሁ መጽሐፍ ቅዱስን ገልብጣችሁ እንደገና፣ ከኛ ጋር ኢየሱስ ክርስቶስ ሰበከ አልሰበከ ትላላችሁ እንዴ? ኦኬ፣ ኤልሳ ኦርቶዶክስ ነሽ? ቆይ አንዴ እንተዋወቅ። ኦርቶዶክስ ነሽ? ነኛው እግዚአብሔር ይመስገን ነኝ። ኦኬ፣ ይኸውልሽ እግዚአብሔር ምን ይላል መሰለሽ፣ ለማንኛውም ለተቀረጹ ነገሮች ለፍጡሩም ቢሆን ለማንኛውም ነገር አትስገዱ ይላል፣ አትጸልዩላቸው፣ አትለምኗቸው ይላል። ስለዚህ መጀመሪያ የእግዚአብሔርን ትእዛዝ አክብሪ። የእግዚአብሔር ትእዛዝ ይኸውልሽ። አንዴ አስሚኝና ትመልሻለሽ። በቤትሽ ቅዱሳት ስዕላት እያልሽ ማርያም እያልሽ ገብርኤል እያልሽ እንደዚህ እያልሽ የሰዎች በፊት ጥንት የነበሩ ሰዎች የሞቱ ሰዎች ስም ዝርዝር እነሱን እየጠራሽ ያድኑኛል፣ ያማልዱኛል እያልሽ በእግዚአብሔር ፊት አጸያፊ የሆነ ነገር እያደረግሽ ነው። እና እነዚህን ሁሉ ጥለሽ አንዱን አምላክ ብቻ አምልኪ። በጣም የሚያጸይፈው የእናንተ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰውያ ሰ ስለ እስልምና አስተምራት። አይ ቲንክ ትስማ ወይም እያወራሽ ትስማ። ቀጥል አብዱ፣ አብዱልካሪ ኤልሳ ይሰማሻል? ኤልሳ ወይ ማይክ ሞቶ አድኖናል። የአያላን አያል ለአንተም ለእኔም የሞተ እግዚአብሔር ነው። በሚመጣ ቀን አንተ በፍርድ ወንበር ፊት ትቆማታለህ። ደሞ አስካመጣትን እግዚአብሔር አይሞትም። እግዚአብሔር አይሞትም። ኤልሳ አምላክ አይሞትም። አይ ማህመድ ነው። ማህመድማ ሞተው እዚያ ምድር በስብሷል። የኔ ጌታ ኢየሱስ ክርስቶስ አርጓል፣ በሰማይ ያንተ መጽሐፍ ቅዱስ ያምናል። ያንተ መጽሐፍ ያምናል። ኦኬ፣ አምላክ አይሞትም። አርጓል፣ በሰማይ ነው ያለው። አምላክ አይሞትም። ለሞቱ ስላቶችና ቅዱሳኖች አትስገጂ። እሺ፣ አምላክ አይሞትም። ለሞቱ ሰዎች ቅዱሳኖች አምላክ ነው። ጌታ ነው። የንጉሶች ንጉስ ነው። አምላክ አይሞትም። ከሱ ነው የገለበጥከው መጽሐፉን። ስለዚህ ነው ሳ ሳ ሳያልክ በጣም ብዙ ቦታ የምትጽፈው። ፕሮፋይል ላይ ያለው ማርያም እና ኢየሱስ እንደዚህ አማምሩ ነበር ማርያም እና ኢየሱስ አላየውም። አንተም? አዎ፣ ያምሩ ነበረ። መልካም፣ ቆንጆ ነበራት ማርያም። እንደዚህ እንደዚህ ያጌጠ ልብስ ነበራት ማርያም ነበር። ግማሹ ቆይ፣ ሉቃስ ሉቃስ ኢየሱስ ክርስቶስ ደቀ መዝሙር ሐዋርያ አይደለም። ከኢየሱስ በኋላ ሐዋርያቶች ያስተማሩ ነው። በኢየሱስ ዘመን አልነበረም። በኢየሱስ ዘመን አልነበረም። እንዴት አይቶ ሳላት? እንዴት አይቶ ሳላት? በኢየሱስ ክርስቶስ ዘመን አልነበረም። አልነበረ እንጂ አምጪ፣ መጽሐፍ ቅዱስ ላይ እንደዚያ የሚል መረጃ። ሐዋርያትን የጻፈው የሐዋርያትን መጽሐፍ ቅዱስ የጻፈው ሉቃስ ነው። ኦኬ ኢየሱስ በነበረበት ዘመን ቆይ ኦኬ እሺ ሉቃስ ሉቃስ ነው የሳለው አንዴ ይሄን ስዕል የሳለው ሉቃስ ነው ይሄን ስዕል አንቺ ፕሮፋይል ያለችው የሳለው ሌላው ኮፒ ነው ይሄ ኮፒ ነው አዎ ይሄ ኮፒ ነው ኦሪጂናሉ ኦሪጂናሉማ አለ የለሽም ስለዚህ ሁሌም ኦሪጂናሉ የት ነው ያለው የት ነው ያለው ኦሪጂናሉ ታዲያ ኦሪጂናሉ ለምን አትጠቀሚም? ኮፒውን ከምትጠቀሚ። ምን አገባህ ተስለኔ፣ እንኳን ማርያምን አይደለም የፈለጉትን ባደርግ አንተ ምን አገባህ? አንተ የአባትና የእናትን የራስ ፎቶግራፍ ትለጥፈለን። የሚስትን። ታዲያ እነሱ ለምን አታመልካቸውም? ማርያምን አላመልካቸው። ማመልከው እየሱስ ክርስቶስም ነው። እሺ ለምን ለስሉ አስልላትም? እኔ ማመልከው አንድ እየሱስ ክርስቶስን ነው። ማርያም አማላጅ ነች። ሰው አንዴ ቆይ አምላክ የሆነ ማርያም አብን ወልደዋለች? ኤልሳ ኖ አባ አባት ነው። አብን አልወለደችውማ። ማርያም ስማ፣ እኔ ከመጽሐፍ ቅዱስ እንደ አንተን በሚገባ ነው እንጂ በመጽሐፍ ቅዱስ ለምንድን ነው የማወራህ? ብዙ ብዙን ተሸፍነህ እዚህ ጋር መተህ እፎይን ሂድና ስማው ማርያም የወለደችው ኢየሱስ ነው አይደል? ኤልሳ ወለደችው። አዎ፣ ኢየሱስ ነው በመንፈስ ቅዱስ። እናንተም ታምናላችሁ ማርያም ኢየሱስ ክርስቶስን እንደወለደችው። አረ ቆይ አንዴ፣ እናት ታረጋግጪ፣ ድንግል ሆና እንደወለደችው እናንተም ታምናላችሁ። ምን አለንኝ? እኛ እኮ ታዲያ በዚህ የራስን እምነት ብቻ ነው ውሸት ነው ምናምን የምትለው። አረ ቆይ አንዴ ታረጋግጪ፣ አንዴ ብቻ። እሺ ማርያም አብን ወልደዋለች? ኤልሳ ስማ፣ አብ አልተወለደም። ወልድ ነው የተወለደው። እሺ መንፈስ መንፈስ ቅዱስ ነው ትወልዳለች? መንፈስ ቅዱስ ነው ወልደዋለች? መንፈስ ቅዱስ ሰላጤ ነው ከአብ እኮ ወልደዋለች ወይ ማርያም ወልደዋለች? አልወለደችውም። ጌታ የተወለደ ወልድ ብቻ ነው። እሺ፣ ስለዚህ ሁለት ያልተወለደ አምላክ አለች ማለት ነው። ምን አንድ አምላክ ነው ያለን እኮ። ሁለት ያልተወለዱ ማርያም ያልወለዳቻቸው ሁለት ነው። አንድ መለከት ነው ያለው። አንቺ ሁለት ያልተወለደ እና ማርያም አምላክ አላችሁ። እናንተም ታውሂድ አለ። ምንድነው የምታወራው? ተረጋጊ። እሺ ከሁለት ያልተወለዱ አምላኮች ካሉና ማርያም ያዘችው አንድ አምላክ ሊሆንብሽ ከሶስቱ ማናቸው ነው? ገና ሲጀምር እኔ ምንድነው ያልኩ? እርያዬን ማለት በእርያ ፊት እንቆይን አልጥልም ነው ያልኩት። ለእኔ ክርስቶስ እንቆየ ነው። በእናንተ አንድ የመጽሐፍ ቅዱስ ስማ፣ መጽሐፍ ቅዱስ የእኔ ነው ያንተ አይደለም። ምንም መጽሐፍ ቅዱስ ላይ ገብቼ ልጠይቅሽ ስለማላውቅ እኔ፣ አንድ አንድ ብቻ፣ ምንም። ለኢየሱስ ዙፋን የሰጠው ማን ነው በመጽሐፍ ቅዱስ ላይ

ስለዚህ ባያስነሳው ምን ይበሰብስ ነበር። አልአዛር ተነስ ብሎ ነው ያስነሳው። አልአዛር ኢየሱስንስ ማን ያስነሳው? ራሱ በገዛ ራሱ በገዛ ኃይሉ አምላክ እንዳስነሳው ላሳይሽ። እሱ ማን

ኦኬ አይ ቲንክ ኤልሳ ምናልባት ስሜታዊ የሆንሽ ነው። እኔ ለማውራትም ከበደኝ፣ ከአንቺ ጋር ለማውራት በጣም ይከብዳል። አንቺ ጋር እንደዚህ ነው ብዬ ማውራት አልችልም። በዛ ላይ ሉቃስ የሳለውን ስዕል ኦሪጂናሉን ሳትይዢ በፎቶኮፒ መጠሽ ሉቃስ እንኳን ቢያይሽ ይቀየምሻል። እንኳን ከኔ ጋር አውርተሽ ቀርቶ ኦሪጂናሉን ፎቶ ይዘሽ መምጣት አለብሽ። እውነት ለመናገር ና እና ከባድ ነው። እንዲህ ነው ብዬ ለማስረዳት ለእኔ ይከብደኛል። ብታስገቧ ታሪፍ ነው። ቀስ ብለን እናስተምራታለን። ምናልባት እያስገባ እኔ የተወሰነ ደቂቃ ረጋ ብላ ማውራት ትችላለች ግን አሁን ምን አለም ምንድነው ያለው ነገር ለእስልምና ጥላቻ አለ አለ ይሄ ጥላቻው ጥላቻው አለ አንደኛ በተቋም ደረጃ በዛ ሳይድ አለ ለምሳሌ ያልሆነ ነገሮች የተጻፉ አሉ በእስልምና ላይ በታምረ ማርያም ላይ ማንሳት ይቻላል ምናልባት በእድሜ ትበልጠኛለች ሴትየዋ ስለ እስልምና ባድ የሆነ አመለካከት ያላት ይመስለኛል። የሆነ የተሳሳተ የሆነ መጥፎ አመለካከት ያላት ይመስለኛል። ሁለተኛ የማይባት ነገር ደግሞ ምን መሰለ? ኦኬ ገባ ሰው አለ? እሺ። ሁለተኛ የማይባት ነገር ደግሞ የሚታየኝን ነገር ነው። ሁለተኛ እፎይን ታዳምጣለች። በሚያሳዝን ሁኔታ እፎይ ማለት እኔ እስልምናን ሳልቀበል በፊት እኔን እኔ እኔ እሳደብ የነበረውን ደግሞ የሚሳደብ የሚሳደብ ሰው ነው። እሱ ችግር አምጥቶባታል የባሰ እና ይሄ ይሄ ነገር እያየውባት ነው። እና ለእስልምና ያላት የመጥፎ አመለካከት አለ። ያንን ነገር መጀመሪያ እንትን ማለት አለባት ማስተካከል አለባት። እንደዚያ ቢሆን ጥሩ ነበር። እሺ ኤ እስከ አንድ ጊዜ እዚህ ያላችሁ ሁላችሁም አንድ ቪዲዮ አለ ሼር ሼር አድርጉ። ሁላችሁም እዚህ ያላችሁ ፕሮፋይልን ትጫናላችሁ፣ መጀመሪያ ላይ የምታገኙት ቪዲዮ አለ። እዛ ገብታችሁ ሼር ሼር ሪፖስት አድርጉ። ሼር የሚደረገው ያው ለእናንተ አይደለም፣ ግን ያው ክርስቲያን ወገኖች ጋር የተያዘ ስለሆነ እነዚያ ወገኖች ጋር